ይህ በእጅ ላይ የምትመለከቱት መጽሐፍ ኢትዮጵያ ውስጥ እጅግ በጣም ድንቅ የሚባሉ በየቀኑ በየሆስፒታሉ የብዙዎችን ሕይወት እየታደጉ ያሉ ድንቅ የሆኑ ዶክተሮችን የወለደ መጽሐፍ ነው። እጅግ በጣም ድንቅ የሚባሉ የሀገራችንን መሪዎች የወለደ መጽሐፍ ነው። እጅግ በጣም ታላቅ የሚባሉ የሀገር ባለውለታዎችንም የወለደ መጽሐፍ ነው። ከዚህ በፊት በነበረው ፖሊሲ ዩኒቨርሲቲ ለመግባት የ12ኛ ክፍል ፈተናን ከሚወስዱ ተማሪዎች መካከል 70 አሊያም 80 በመቶ ተማሪ ወደ ዩኒቨርሲቲ አልፎው የሚገባ ይሆናል። ዩኒቨርሲቲን ከተቀላቀሉት ሰባ አሊያም ደግሞ 80 በመቶዎች ውስጥ ሁሉም ሊባል በሚችል ሁኔታ ደግሞ ድጋሚ ከዩኒቨርሲቲ ጨርሰው ወደ ስራ አለም የሚቀላቀሉ ይሆናል። ይህም ደግሞ ኢትዮጵያ ውስጥ የተማሪውን ማህበረሰብ ቁጥር እጅግ በጣም ያበዛዋል። በዚህም ምክንያት ደግሞ እያንዳንዱ የስራ ቀጣሪ ድርጅት ለተማረው ህብረተሰብ የሚያቀርቡት ዋጋ ያነሰ ነበር። ለምን ከተባለ ብዙ ተማሪዎች ስለተመረቁ ማለት ነው። ሰባ አልያም ሰማንያ በመቶ ስላለ እንደፈለጉ አማርጠው ዝቅ ባለ ዋጋ ነበር የሚቀጥሩት ምክንያቱም በሰዓቱ ምንም አይነት የተማረ ማህበረሰብ ችግር ስለሌለ በየቦታው እንደ አሸን ስለበዛ የተመረቀው ተማሪ አንደኛ ስራ አጥነቱ እጅግ በጣም ብዙ ነው። ሁለተኛ ደግሞ ስራ ቀጣሪ ድርጅቶች ለሚቀጥሯቸው ሰራተኞች የሚተምኑት ዋጋ በጣም አነስተኛ ነው። አሁን እየመጣ ያለውን ዘመን ከተመለከታችሁት ግን ለምሳሌ በ2017 ለኢንተራንስ ፈተና ከተቀመጡ ተማሪዎች መካከል ስምንት በመቶ ብቻ የሚሆኑት ለዩኒቨርሲቲ የሚያበቃቸውን ውጤት አምጥተው እንዳለፉ ሁላችሁ መረጃው እንዳላችሁ ተስፋ አድርጋለሁ። ከነዚህም ውስጥ ደግሞ ዩኒቨርሲቲ ገብተው የዩኒቨርሲቲውን ኤግዚት ኤግዛም ደግሞ ፓስ አድርገው ወደ ስራ ዓለም የሚቀላቀሉት 4% አሊያም 5% ቢሆኑ ነው። ይህም ማለት የዛሬ አምስት ዓመት ኢትዮጵያ ውስጥ 4% ወይም 5% ብቻ ነው የተመረቀ ተማሪ ያለው ማለት ነው። ይህም ደግሞ የተማረው ህብረተሰብ ቫሊዩ ከፍ ያደርገዋል። ስራ ቀጣሪ ድርጅቶች በአጠቃላይ ኢትዮጵያ ውስጥ የሚገኘው ግራጁዌት አድርጎ የወጣ የተማረ ህብረተሰብ እጅግ በጣም ጥቂት ስለሆነ የሚያቀርቡት ክፍያ ላቅ ያለና ከፍ ያለ ይሆናል ማለት ነው። ይሄ ብቻ አይደለም፣ እየመጣ ያለው ዘመን የተማረን አርክቶ አድግቶ የሚያስከብር ዘመን ከፊት ለፊታችን እየመጣ ነው። ስለዚህም ውድ የሆናችሁ የአገሬ ተማሪዎች ዛሬ ቤታችሁ ያለውን መጽሐፍ እንድታነሱትና አብዛኛው ጊዜያችሁ ከመጽሐፉ ጋር እንድታጠፉ ከወዲሁ ላበረታታችሁ እወዳለሁ። ምክንያቱም እየመጣ ያለው ዘመን ለእናንተ የሚሆን ዘመን ነው።